ሰላም ሰላም! በመላ ዓለም የምትገኙ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንደኔ ሰላም ያለሁት እናንተም ሰላም ልትሆኑ ባለምልህ ተስፋ ነኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ከሆናችሁ ደግሞ ከመጀመሪያ እስከ መጨረሻ ቪዲዮ እንዲታይልን በትህትና እጠይቃለሁ ማለት ነው። ዛሬ ይዘላችሁ የመጣሁት ደግሞ ትንሽ የአጠር ያለች ጽሑፍ ነው ይዜ የመጣሁት ውስጥ ደግሞ አንዳንድ ነገሮች ፅሞና ያስፈልጋቸዋል ይላል። አንዲት ዝሆን እና ውሻ በተመሳሳይ ጊዜ አረገዙ። ከሶስት ወር በኋላ ውሻይቱ ስድስት ብችላ ወለደች። ከስድስት ወር በኋላ ደግሞ እንደገና ውሻይቱ አረገዘች። በዘጠነኛው ወር ውስጥ እንደገና ስድስት ብችላ ደገመች። እንዲህ እያለ ጉዳይ ቀጠለ። በአስራ ስምንተኛው ወር ውሻይቱ ለዝሆኗ ጥያቄ ጠየቀች። እርግጠኛ ነሽ ግን እርጉዝ ነሽ? ሁለታችን በተመሳሳይ ጊዜ እርጉዝ ነበርን። እኔ ለሶስተኛ ጊዜ ወለድኩ። እንደሚታያቸው ልጆቼ አድጎ ትልቅ ውሻ ሆኗል። ነገር ግን አንቺ እስካሁን እርጉዝ ነሽ። ምን እየተካሄደ ነው? ብላ ውሻይቱ ለዝሆኗ ጥያቄ አጣደፈቻት። ዝሆኗ ዝሆናም ረጋብላ ብላ መመለስ ጀመረች። የሆነ ነገር እንዲገባሽ እፈልጋለሁ። እኔ የተሸከምኩት ነገር ቡችላ አይደለም። እኔ የተሸከምኩት ዝሆን ነው። እሱም በሁለት ዓመት ውስጥ አንዴ ብቻ ነው መውለድ የምችለው እና ግን የወለድኩት እለት አንዴ ብቻ መሬቱን ሲረግጠው ምድር ይንቀጠቀጣል። የኔ ልጅ መንገድ ሲያቋርጥ፣ የሰው ልጅ ቆም በአድናቆት ያየዋል። እና ምን ልልሽ ፈልጌ መሰለሽ? እኔ የተሸከምኩት ነገር በጣም ጠንካራ እና ታላቅ የሆነ ነገር ስለሆነ ጽሞና እና ጥንቃቄ ያስፈልገዋል አለቻት ይባላል። እና ውዶቼ እንደዚህ ብለው ያልቃል ማለት ነው። ከመጀመሪያ እስከ መጨረሻ በድጋሚ እንድትልኝ በተተኛ ጠይቃለሁ። እና አስተያየታችሁ ደግሞ በኮመንት አይለየን እያልኩ የሚቀጥለው በሌላ ጊዜ ቪዲዮ ይዤ እስከሚመጣ መልካም ሳምንት ያደርግልን። የሆነ ስህተት ካላ ደግሞ ስህተት ያለ ማራማችን በኮመንት አስታውቅን እያልኩ በጣም ወዳቸዋለሁ። ቻው። መልካም ቆይታ።